እንግዲህ ጀናባ የሚባለው ነገር አንድ ሰው ከባለቤቱ ጋር ግንኙነት በማድረግ ፈሳሽ ነገር ተገኝም አልተገኝም በሁለታቸውም ላይ ትጥበትን ግዴታ ያደርጋል። ኢዛል ተቀል ኺታናኒ ፈቀድ ወጀበል ወስል፣ ነቢያችን ዓለይሂ ሰላቱ ወሰላም ፈሳሽ መገኘቱ ማን ነው ሸርጥ አይደለም። ሌላ ፈሳሽ ነገር መገኘት አለበት የሚባለው፣ በህልሙ ሴትም ይሁን ወንድም ሊሆን ይችላል። በሁለታቸውም የሚያጋጥም ነገር ነው። በመናም ግንኙነት ከሆነ ፈሳሽ ነገር መገኘት አለበት። ፈሳሽ ነገር እስካልታየ ድረስ በሴቷም ላይ ሆነ በወንዱ ላይ መታጠብ ግዴታ አይሆንም። ግን በቀጥተማ ነው ግንኙነት በማድረግ ከሆነ ፈሳሽ መገኘቱ እንደ ሸርጥ አይታይም። ዋናው ነገር ግንኙነቱ ነው። ሁለቱም ባልም ሚስትም መታጠብ ግዴታ ነው። መታጠብ ባለባቸው ሰዓት ማነው ሶላትን ማነው እንዳያሳልፉ ወይንም ማነው ቁርአን ለመቅራት በሚያስፈልጋቸው ሰዓት ጧፍ ለማድረግ ጧሃራ አስፈላጊ ለሆነው ኢባዳ ሁሉ በአጠቃላይ መታጠብ ግዴታቸው ነው እንጂ ፈሳሽ ነገር መንይ ማነው ስላልወጣ ብቻ መታጠብ አይኖርባቸውም አይባልም። የአልማው ሐዲስ ነበረ፣ ያ ተሽሮ ማን ነው ይዘል ተቀል ኺታና አለ ፈቀዶ ጀበል ወሱ በሚለው ሐዲስ ተሽሯል እንጂ ቀደም ብሎ ማን ነው ያውል ኢስላም ፈሳሽ ነገር ማን ነው ካልኖራ ልክ ያው ዝም ብሎ ውዱእ እንደፈታ አይነት አድርጎ መታጠብ የለበትም። ውዱ ነበር የሚያደርገው ያ ነገር ማን ነው ቀርቶ፣ ግንኙነት ከተፈጠረ ከተገኘ በሁለታቸውም ላይ መታጠብ ግዴታ ነው የሚል መልዕክት ነው።